በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በመላው ዓለም የምትገኙ ክርስቲያኖች እንዲሁም ይህንን ትምህርት የምትከታተሉ ሁላችሁ የአብ ጸጋ የወልድ ቸርነት የመንፈስ ቅዱስ ህብረት አንድነት ይደርባችሁ። እንደምን አላችሁ? ሰማይን ያለ ምሰሶ ከነግሱ የዘረጋ ምድርንም በውሃ ላይ ያለ ካስማ ያጸና የሚታየውንም የማይታየውንም ሁሉ የፈጠረ ቸሩ አምላካችን የሰራዊት ጌታ እግዚአብሔር ስሙ የተመሰገነ ይሁን። ሀገራችንን በአይነ ምሕረቱ ይመልከትልን። ቤተ ክርስቲያናችንንም ከአጽራረ ቤተ ክርስቲያን ይጠብቅልን። ለአባቶቻችን የተለመነ ለእኛም ይለመነን። ስለ እናቱ ስለ አዛኝቱ ስለ ቅድስተ ቅዱሳን ድንግል ማርያም ብሎ በምሕረት ዓይኑ ይመልከተን። በቀራንዮ አደባባይ በዕፀ መስቀል ላይ ባፈሰሰው ደሙ በቆረሰው ስጋው ቸሩ መድኃኔ ዓለም እግዚአብሔር ዛሬም ዘወትርም ረድኤቱና ጥበቃው ይህን ድምፅ በምትሰሙት በሁላችሁ በሀገራችን በቤተ ክርስቲያናችን በሁሉም ምእመናን ላይ አድሮ ለዘላ ዓለም ይኑር። ረድኤተ እግዚአብሔርን አጋዥ በማድረግ ዛሬ የምንመለከተው ዓለም የሚድነው በሩቅ ብእሲ ሥጋ አይደለም በሚል ኃይለ ቃል ይሆናል። የዛሬው ትምህርት በይበልጥ ምስጢር ለምትወዱ ክርስቲያኖች፣ ለሌሎችም ሁሉ የሚሆን ነው። ይህም ትምህርት በማቴዎስ ወንጌል ምዕራፍ አራት ቁጥር አራት ላይ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ በልብ መታሰቡ በቃል መነገሩ ከፍ ከፍ ይበልና ፈታኙ ዲያብሎስ የመጀመሪያውን ፈተና የእግዚአብሔር ልጅ ከሆንህ እነዚህ ድንጋዮች እንጀራ እንዲሆኑ በል ባለው ጊዜ የመለሰውን መልስ በተመለከተ የመጨረሻው ክፍል ይሆናል። ይህም የሰው ልጅ የሚኖረው ከእግዚአብሔር አፍ በሚወጣ ቃል ጭምር እንጂ በእንጀራ ብቻ አይደለም የሚለው ላይ ነው። ስለዚህ የዛሬው ምስጢር ይህንን ድንጋይ እንጀራ እንዲሆን በል አለው የሚለው ላይ የምንመለከት ይሆናል። የነቢያትን የሐዋርያትን፣ የሊቃውንትን ጉባኤ የባረከ እግዚአብሔር አሁንም የምንሰማውን ቃል ይባርክልን፣ በልቡናችሁ ይጻፍላችሁ፣ በአእምሯችሁ ይቅረጽላችሁ። የእግዚአብሔር ቃል ትሰማ ዘንድ የልድያን ልቡና ብሩህ ያደረገ መንፈስ ቅዱስ የእናንተንም ልቡና ብሩህ ያድርግላችሁ። የቤሪያ ሰዎች በየዕለቱ የእግዚአብሔርን ቃል ይመረምሩ ነበር። አስተማሪዎች ካስተማሯቸው በኋላ ሐዋርያት ከሰበኩላቸው በኋላ መጽሐፍን እየመረመሩ ሐዋርያው የተናገረው መምሩ ያስተማረው እውን በዚህ ያለውን ነው ብለው ይመረምሩ ነበር። እንዲህ አይነት ጸጋ ተሰጥቷቸው ነበር። ይህን ጸጋ ለእናንተም ያልብሳችሁ። በተለይ ይህንን ቃል ሌሎች ሰዎች እንዲሰሙ ሼር ላይክ በማድረግ ለምታደርሱ ወገኖች ሁሉ ቅዱስ ሚካኤል ቅዱስ ገብርኤል የእናንተን ጸሎት በሃያሉ አምላክ በሰራዊት ጌታ መንበር ያደርሱላችሁ እግዚአብሔር የምንሰማውን ቃል ይባርክልን ስለ አንዱም ፈትና ሰላሳ ስድሳ መቶ የአማረ ፍሬና ፈራዘን የእግዚአብሔር ቅዱስ ፍቃድ ይሆንልን እንዳልኳችሁ የዛሬው ትምህርት ምስጢር ነው ረቂቅ ምስጢር ነው ይህ በኦርቶዶክስ ያለ ረቂቅ ምስጢር ነው ይህን ድንጋይ እንጀራ እንዲሆን በል አለው ብሎ ሲፈትነው ምን ማለት እንደፈለገ ረቂቅ ምስጢር በውስጡ ያለ ልንገራችሁ። እስከ ዛሬ የተመለከትናቸው ከላይ ያሉትን ነገሮች ሲሆን በተለይ ትላንት ትላንትና መላእካዊ ባህሪና እንስሳዊ ባህሪን የራሳችንን ባህሪ የተረዳንበት ትንሽ ምስጢር ቢኖረውም የዛሬው ግን ረቂቅ ነው። ዲያብሎስ ፈታኙ ምን ነበረ ያለው? እነዚህን ድንጋዮች እንጀራ እንዲሆኑ በል አለው። ተመልከቱ እነዚህ ድንጋዮች ወይም ይሄ ድንጋይ እንጀራ እንዲሆን በላለው ይሄ ድንጋይ እንጀራ እንዲሆን በላለው የሚለው ነው። ለጊዜው የምግብ ጉዳይ ነው። አውርተናል፣ ተነጋግረናል። ስጋዊ ባህሪያችን፣ እንስሳዊ ባህሪያችን ምግብ ያስፈልገዋል። አዎ። ነፍሳዊ ባህሪያችን ወይም መልአካዊ ባህሪያችን ወይም መንፈሳዊ ባህሪያችን ደግሞ የእግዚአብሔር ቃል ያስፈልገዋል። ትክክል። ስለዚህ በሁለቱ የሰው ልጅ ይኖራል። ስጋና ነፍስ ነው እግዚአብሔር የፈጠረው ነው። አሁን ግን ጌታ ኢየሱስ ክርስቶስ ልብ በሉ። አርባ ቀንና አርባ ሌሊት በገዳመ ቆሮንጦስ በምድረ በዳ ከጾመ በኋላ ተራበ ነው የሚለው ስለዚህ ፈታኙ ደግሞ የቀረበው ለምንድን ነው ፊቱ ጨምደድ ብሎ ሰውነቱ ደክሞ ፍሬ ዕጽ ሲሻ የሚበላው ሲፈልግ አይቶት ነው የሚለው ምክንያቱም ልክ በጎደለን ሰዓት ነው ፈታኙ የሚመጣው ብያቸዋሉ ብዙ ሰዎች ወደ ክደት የሚሄዱት የሆን ነገር ሲገጥማቸው በዛ መሃል ገብተው ነው ብዙዎችን የሚጥሏቸው ለዚህ ሁሉ ትልቅ ትምህርት ነው። አሁን ግን ሰውነቱን ፈዞ ባየው ጊዜ መጥቶ ፍሬ ሲሻ እጸ ፍሬ ሲሻ ባየው ጊዜ ብለን ስናይ ይህን ድንጋይ እንጀራ አድርግ ብሎ ያለበትን የዛሬው ምስጢር ልንገራችሁ። ይህን ድንጋይ የእግዚአብሔር ልጅ ከሆንክ እንጀራ እንዲሆን፣ ኅብስት እንዲሆን አድርግ ማለቱ የሰይጣን ፈተና፣ የእግዚአብሔር ልጅ ከሆንህ ብሎ ያመጣበት ምክንያት የእግዚአብሔር ልጅ ሲመጣ ዲያብሎስ የእሱ ስልጣን እንደሚሻር ያውቃል። ኢየሱስ ክርስቶስ ሲመጣ ሰይጣን የእሱ ቀንበር እንደሚሰበር ያውቃል። ሰንሰለቱ እንደሚበጠስ ያውቃል። የተዋህዱ ልጆች ኦርቶዶክሳውያን ልብ በሉ። እመቤታችን ቅድስት ድንግል ማርያምን ሰይጣን ሊያስገድል የነበረው ለምን ነበረ? ሀና ፀንሳት ሳለች ሀና እመቤታችንን ፀንሳ ሰዎች እየመጡ የሀናን ማህፀን፣ ሆዷን፣ ሰውነቷን እየዳበሱ እውራን ይበራሉ፣ ለምጻሞች ይነጻሉ፣ ጎበጣዎች ይቀናሉ፣ ሽባዎች ይተረተሩ ነበረ። ስለዚህ ሰይጣን ምን አለ ይሄ የሚመጣው የሚወለደው የኔን ስልጣን የሚሽረው መንግስቴን የሚያሳልፈው ያ የሴቲቱ ዘር ሊሆን ይችላል ብሎ አስቦ ሐና በማህፀኗ የጸነሰችው ወንዲሁን ሴት ሳይታወቅ ሐናን በድንጋይ አስወግሩ ሊያስገድል ፈልጎ ነበር። እያቄምና ሐናን መልአኩ ገብርኤል ይዟቸው ሊባኖስ ተራራ የወሰዳቸው ለዛ ነው። ሊገሏቸው ነበር። ከዛ ሴት ስትወለድ አይ በቃሉና ተዉ ግን እመቤታችንን የሚከታተል ነበር። ኦሪት ዘፍጥረት ምዕራፍ 3 ከቁጥር 15 ጀምሮ አንብቡት። መንፈስ ቅዱስ ይግለጸላችሁ፣ እመብርሃን በወርቅ ልብሷ ሸፍናችሁ፣ መላእኩ ይራዳችሁ። እዛ ላይ ያለው ቃል በሴቲቱና በእባቡ መካከል የዘላለም ጠብ፣ በዘራዋና በዘሩ መካከል የዘላለም ጠብ እንደሚኖር የእግዚአብሔር ቃል ተናግሯል። ስለዚህ የሴቲቱ ዘር የዘንዶ ራስ እንደሚቀጠቀጥ የዲያብሎስ ራስ እንደሚቀጠቀጥ የሰይጣንን ቀንበር እንደሚሰብረው ተጽፏል። ስለዚህ የእግዚአብሔር ልጅ ከሆንህ እያለ የመጣው ለዛ ነው። ይሄ ድንጋይ እንጀራ እንዲሆን በላለው ያለው የምግቡን ብቻ አይደለም፣ የሚበላውን አይደለም። ዛሬም የምነግራችሁ ሚስጥር ይሄንን እንደ ድንጋይ የፈዘዘ ስጋህን አንተ የእግዚአብሔር ልጅ ከሆንህ ህብስተ ህይወት ህብስተ መድኃኒት ይሆን ብለህ እዘዝ አለው። ነው አያችሁ። ለምን ኢየሱስ ክርስቶስ መጥቶ ከድንግል ማርያም ተወልዶ ስጋውና ደሙን ሰጥቶን፣ የዘላለም ህይወት የምናገኘው በእሱ ነው። ስለዚህ ዲያብሎስ እየፈራ ያለው ቀን አለ። ያችን ቀራንዮ ይፈራታል። ያችን ዕፀ መስቀል ይፈራታል። ያችን ዕለተ ዓርብ ይፈራታል። እስከ መጨረሻው ድረስ እኮ የእግዚአብሔር ልጅ ከሆንክ የእግዚአብሔር ልጅ ከሆንክ እያለ ይፈትነው የነበረው መጨረሻ ላይ መስቀል ላይ ተሰቅሎ እንኳን ጌታችን አምላኬ አምላኬ ለምን ታውከኝ ሲል አሀ፣ ለካ አምላክ አይደለም ብሎ ቀርቦ መከራ ውስጥ የገባው ዲያብሎስ እዛን ጊዜ ነው። የእግዚአብሔር ልጅ ከሆንክ የእግዚአብሔር ልጅ ከሆንክ የሚለው እንግዲህ፣ ይህን ስጋህና ደምህን ልሰጥ ነው የመጣኸውና እስቲ ው በጾምና በጸሎት ፈዟል፣ በልስቲ አሁን ህብስተ ህይወት ህብስተ መድኃኒት አድርገው አለው። ይሄ ነው ቁልፍ ነገር። ጌታችን አምላካችን መድኃኒታችንም ሲመልስለት ምን አለው? ሰው የሚድን በሩቅ ብእሲ ስጋ እንዳይደለ ተጽፏል። ልንገርህ፣ በሩቅ ብእሲ ስጋ አይድንም። ምን ማለት ነው? ሩቅ ብእሲ ግን በነገራችን ላይ ሩቅ ብእሲ ምን ማለት ይመስላችኋል? ልንገራችሁ ካወቃችሁ አወቃችሁ፣ ካላወቃችሁ አላወቃችሁ። አውቅ ነበር የምትሉ አውቅ ነበር በሉኝ። ዛሬን ያወኩት የምትሉ ደግሞ ዛሬን ያወኩት በሉኝ። ጻፉልኝ። ይሄንን ሩቅ ብእሲ ማለት ምን ማለት ነው? ዓለም የሚድነው በሩቅ ብእሲ ደም አይደለም፣ ሰው የሚድነው በሩቅ ብእሲ ስጋ አይደለም ስንል ሩቅ ብእሲ ምን ማለት ነው? ሩቅ ብእሲ ግዕዝ ነው። ሩቅ ስም ብላችሁ ታዩት፣ ሩቅ ብላችሁ ልትወስዱ፣ ብእሲ ሰው ብላችሁ ልትወስዱ ትችላላችሁ። እንደሱ አይደለም ሩቅ ብእሲ ማለት ተራ ሰው ማለት ሰው ብቻ የሆነ በቃ ዝም ብሎ ሰው ማለት ነው። በእንግሊዝኛ ሚርማን የምንለው አይነት ነው። እኔ ሩቅ በእሲ ነኝ። አሁን እናንተ ሁላችሁም ሩቅ በእሲ ናችሁ። ሌላ ቀርቶ ነቢያት ሩቅ በእሲ ናቸው። ሐዋርያት ሩቅ በእሲ ናቸው። አብርሃም ሩቅ በእሲ ነው። ሰው ነው ማለት ነው። በቃ አለቀ። ሰው ነው። ጌታችን ኢየሱስ ክርስቶስ ግን ሩቅ በእሲ አይደለም። አምላክ ነው አያችሁ አምላክ ነው አምላክ ነው ሰው የሆነው ስለዚህ ዝም ብሎ ሰው አይደለም ሰው ሆነ ሲባል ዝም ብሎ ሰው ሆነ ማለት አይደለም አምላክ ነው ስለዚህ ሩቅ ብእሲ ማለት ዝም ብሎ ሰው ማለት ነው ስለዚህ ጌታችን ኢየሱስ ክርስቶስ ምን መለሰለት ፈታኙ መጥቶ ይህንን ስጋህን እውነተኛ የእግዚአብሔር ሊከሆንክማ ህብስተ ህይወት ህብስተ መድኃኒት ይሆን ዘንድ ይሁን ብለህ እዘዝ ሲለው ነው ሚስጥሩ ይሄ ነው ተመልከቱ ረቂቅ ሚስጥር ነው ፈታኙ የወደቀበትን ነው እንደምነግራችሁ ዲያብሎስ የወደቀበትን እንደምነግራችሁ ጌታችን መድኃኒታችን ኢየሱስ ክርስቶስ በልብ መታሰቡ በቃል መነገሩ ከፍ ከፍ ይበልና ምን አለው አለም የሚድነው ሰው የሚድነው በሩቅ ብእሲ ስጋና ደም አይደለም አካላዊ ቃል በተዋህደው ስጋ ነው እንጂ አለው አካላዊ ቃል በተዋህደው ስጋ ነው እንጂ አለው ቃል ስጋ ኮነ ቃል ስጋ ሆነ የሚለው ዮሐንስ ወንጌል ምዕራፍ አንድ ቁጥር 14 እሱን ነው ማነው ስጋ የሆነው ስትሉ እግዚአብሔር ነው በመጀመሪያ ቃል ነበር ቃል በእግዚአብሔር ዘንድ ነበር ቃልም እግዚአብሔር ነበረ ያም ቃል ስጋ ሆነ ነው አምላክ ነው ሰው የሆነው ከድንግል ማርያም የተወለደው እግዚአብሔር ነው እግዚአብሔርን የወለደችው ፈጣሪዋን የወለደችው ከስጋዋ ስጋ ከነፍሷ ነፍስ ነስቶ ተወለደ ያ ኢየሱስ ክርስቶስ ነው በሰላሳ ዘመኑ በዮርዳኖስ ተጠምቆ በሰላሳ ሶስት ዓመቱ በቅራ ቅዳኔው አደባባይ ተሰቅሎ እኔና እናንተን በደሙ የዋጀን በደሙ የገዛን ስጋውን የሰጠን መድኃኔ ዓለም እርሱ ነው። ለዘላለም ክብርና ምስጋና ይግባው። ዓለም የሚድነው በሩቅ ብስ ዝም ብሎ በአንድ ሰው አይደለም። በነቢያትም አልሆነም፣ በሐዋርያትም አልሆነም። ከሰማይ ሰማያት ወረደና የህይወት እንጀራ ኢየሱስ ክርስቶስ ሁላችን አዳነን። ዮሐንስ ወንጌል ምዕራፍ 6 ቁጥር 33 ላይ እንዲህ የሚል ቃል ታገኛላችሁ። የእግዚአብሔር እንጀራ ከሰማይ የሚወርድ ለዓለምም ህይወትን የሚሰጥ ነውና ይላል። የእግዚአብሔር እንጀራ ከሰማይ የሚወርድ ለዓለም ህይወትን የሚሰጥ ነውና። ከዛ ቁጥር 35 ዮሐንስ ወንጌል ምዕራፍ ስድስት ላይ ምን አለ ጌታችን ኢየሱስ ክርስቶስ? አነ ውእቱ ህብስተ ህይወት ዘለዓለም አለ። ኢየሱስም እንዲህ አላቸው የህይወት እንጀራ እኔ ነኝ፣ ወደ እኔ የሚመጣ ከቶ አይራብም፣ በእኔ የሚያምኑም ሁልጊዜ ከቶ አይጠማም አላቸው። ስለዚህ ልብ በሉ፣ ሴጣን እችን ይፈራታል። ለምን ከድንግል ማርያም ተወልዶ ነው ሁላችንን የሚያድነን? በቀራኒው አደባባይ ተሰቅሎ ነው፣ ደሙን አፍሶ ነው፣ ስጋውን ቆርሶ ነው እኛን የሚያድነን። ስለዚህ ዲያብሎስችን ቀን ይፈራታል። ያ ደግሞ የእግዚአብሔር ልጅ ወልድ ነው የሚያድነን። ከድንግል ማርያም የተወለደው ወልድ ኢየሱስ ነው የሚያድነን። ይሄን ስለሚያውቅ ይሄን ድንጋይ እንጀራ አድርግ አለው። ይሄን ስጋህን እስቲ በጾም የደከመውን የተራበውን ይሄን ስጋህን፣ ህበስተ ህይወት ህበስተ መድኃኒት ይሁን ብለ እዘዝ አለው። አይገርምም ምእመናን፣ እያችሁ እስከ ዛሬ ድረስ የሰማችሁት ትምህርት በምግብ ጉዳይ ላይ በፈተና ጉዳይ ላይ በእንደዚህ አይነት ጉዳይ ላይ ነው። እንዲህ አይነት ረቂቅ ሚስጥር እንዳለው ስንቶ ሰምታችኋል? እንደ ቅድሞ ይህንንም ነገሩ ሩቅ ብእሲ የሚለውን አውቃለሁ አላውቅም። ይህንንስ ሚስጥር ሰምታችሁ ታውቁ ነበር ወይ? ይህን ድንጋይ እንጀራ እንዲሆን በል ያለው ይህንን የተራበ ስጋህን ለሰው ልጆች መድኃኒት አርገ ስጥ አለው። ያ ሩቅ ብእሲ መስሎታል፣ ዲያብሎስ ተታሏል። ዓለም ደግሞ የሚድነው እኔ ከድንግል ማርያም የተወለድኩት አምላክ ስጋይንም ደሜን ሰጥቸው ነው ብሎ ይህንን ይነግረዋል። እንግዲህ ለእኔና ለእናንተ የተሰጠን ይሄ ነው። ስለዚህ የወደደ ይምጣና ይጠጣ ይላል ዮሐንስ በራእይ ሃያ ሁለት ቁጥር 17 መንፈሱና ሙሽራይቱ ም ና ይላሉ። የሚሰማና ይበል፣ የተጠማም ይምጣ፣ የወደደም የሁትን ውሃ እንዲያው ይውሰድ ይላል። ከሰማይ የወረደ እንጀራ እኔ ነኝ። ይህን ሲላቸው ግን አንጎራጎሩ፣ ተበሳጩ። ዮሐንስ ወንጌል ምዕራፍ ስድስት ቁጥር 41 ላይ አይሁድ ተበሳጩ፣ ተናደዱ። ለምን? በውስጣቸው የገባ ዲያብሎስ መንፈስ ስላለ ፈታኙ፣ ጥሏቸዋል። እናንተ ግን አይጠላችሁም። ከእንግዲህ ወዲህ አይራቡም፣ ከእንግዲህ ወዲህ አይጠሙም፣ እያለ የእግዚአብሔር ቃል የሚነግረን ስጋውና ደሙን ለተቀበሉ ሰዎች ነው። ወገኖቼ እንግዲህ አምላካችን እግዚአብሔር እኔና እናንተ ዛሬ የዘላለም ሕይወትን እንድናገኝ ከሰማይ ሰማያት ወርዶ ከድንግል ማርያም የተወለደበት ምስጢር ስጋውና ደሙን ተቀብለን የዘላለም ሕይወት እንድንኖር ነው። ዛሬ የምንቀበለው ስጋውና ደሙ አምላካችን ሰው ሆኖ ከድንግል ማርያም ተወልዶ የሰጠን ነው። ዝም ብሎ የተራ ሰው የሩቅ ብእሲ ሰው አይደለም። የአምላክ ነው፣ የዳነው ነው፣ በአምላክ ነው በቀራኒው አደባባይ ደሙን አፍሶ ያዳነን አምላክ ነው። ይሄ ነው ትልቁና ዋናው ምስጢር። የሰማነውን በልቡናችን ያሳድርልን። ነገ ደግሞ ይሄንን ፈተና ጌታ የተፈተነው ለማን ነው? ሶስት ናቸው ፈተናዎቹ ጥያቄዎቹ። አሁን የመጀመሪያው ላይ ነው ያጠነጠን ነው የዚኛው ትምህርት ማጠቃለያ። የመጀመሪያው ፈተና ማጠቃላይ የሚሆነው ለማን የተፈተነው ይህን ፈተና ነገ የምንመለከተው ይሆናል። ዛሬ ያየነው ይህንን ድንጋይ ሰውነትህን ህብስተ ህይወት፣ ህብስተ መድኃኒት አድርግ ብሎት እንደ ሩቅ ብእሲ ተመልክቶታል። አምላክ ነኝ ብሎ መልሶለታል። ዓለም የሚድነው አዎ ዓለም የሚድነው በሩቅ ብእሲ ስጋና ደም አይደለም፣ በእኔ አካላዊ ቃል ነው እንጂ ስጋን በተዋሃድኩ በእኔ በወልድ ነው እንጂ ብሎ መለሰለት። እመብርሃን አትለያችሁ ስትወጡም ስትገቡም፣ ምልጃዋ ከክፉ ይሸፍናችሁ። ሀገራችንን በዓይነ ምሕረቱ ይመልከትልን። እሱ ካላየን ድህነት የለም በሰው ድህነት የለም አይምሰላችሁ። ኃጢአታችን በዝቶ በደላችን በዝቶ ነው ይሄ ሁሉ። እሱ ከሰማይ ይመልከተን። ተዋህዶ ሃይማኖታችን ይጠብቅልን። በእምነታችን ያጽናል። ለዛሬ አበቃሁ። ነገ ደግሞ ያገናኘን። የአብ ጸጋ የወልድ ቸርነት የመንፈስ ቅዱስ ህብረት አንድነት ይደርባችሁ። የመብርሃን የወርቅ ልብስ ከክፉ ይሸፍናችሁ። የቅዱስ ሚካኤል የቅዱስ ገብርኤል ክንፊ ጋርዳችሁ ከሚያስፈራ ነገር ሁሉ ሰውሮ በረከት ይስጣችሁ። በስጋም በነፍስም በረከት ይስጣችሁ። ልዑል እግዚአብሔር ይባርካችሁ ፊቱንም ያብራላችሁ ለለምናችሁ ትምህርቱን የሰው ልጅ ሁሉ ይስማ። ባካችሁ አድርሱት። እንድናደርስም ይፍቀድልን፣ አሜን። የተባረከ ጊዜ ይሆንልን። ሰላም ሆኖልኝ